ወላሂ ለምን ኩላቀን ሶስት ቀን አይቀሩም፣ እዛው ጨርሰው ይንጡ። እንደውም በሚወራወሩ ቃላት ነው ሰው ልቡ እየደማ ያለ

አለላ ነውቸውሙሽ እሺ፣ ጋሽዬ እና እሙሽዬ ሀይሚ እናቷ ምንድን ነው እንደዛ አድርጋ የባለጌ ጽሑፍ የምልቀው እሙሼ? አሁን ደግሞ ልንገራችሁ። አሁን ደግሞ ያመጣው ደግሞ ያ በፊት በፊት ብሩኬን ብቻ ነው የምትፖስተው። አሁን የሃይሚን ፕሮፋይል ሰላ ሃይሚን ብልሽ ሽ

ቤተሰብ የሚነኩት እኮ ያቃጠሉኝ ቤተሰብ የሚያረጉት ናቸው እኮ የሚያቃጠሉኝ። ምን ምን አትል ምን አትል እንዳስፈለጋቸው ለቃቸዋለሁ። ነገራችሁ፣ አስር አመት አስር አመት ሽንት ቤት አጥባ ምንም አላረገኝም። እነሱ ገና በአመታቸው ብዙ ነገር ለውጥ አዩ፣ ተቀጠሉ፣ ተንገበገቡ። ገና ይቀጥላሉ፣ ገና ብዙ ነገር ያደርጋሉ፣ ገና ይቀጠላሉ። እሙሽዬ እኮ ተ- እሙሽዬ እኮ ተናግራለች። አሁን መኪና ገዝታችኋል ቤት ግዙ ብላ እልካችኋለች። ይህ እንደጎለት እኔ ብሰሩ እነሱ ደግሞ ይዛ ለ እኔ ወለ ተነጣጥለው ማየት አልፈልግም። እኔ ተነጣጥለው ማየት አልፈልግም። ምን ለእኔ የመሰለ ልንገራችሁ እኮ ለእኔ የመሰለ ሴት ቢያመጣ እኮ ለእኔ የመሰለ ወንድ ብታመጣ አልፈልጋቸውም፣ አያምሩኝም። ሌላ ሰው አያምረኝም። እኛ የወደደ አንድ ላይ ነህ ና። አንድ ነገር ልንገራችሁ፣ አንድ ነገር ልንገራችሁ። አሁን ያ ቢኒ የሚባለው የዱባው ቆንጆ ላይ ነው አይደለም? አጠገቧ ታየው እንትን ውሻ ቆንጆ ነው ታይ ብላችሁ እሷ አየኝ። ባለፈው ቀለበት ቀለበት ያድርግ ይቻል እያሉ ያምራሉ። እሱም ቆንጆ ነው።

እማ ስነ ስርዓት አስጠላኝ፣ አላለኝም። እኛ ምንም ስለእነሱ አንድ የሚያደርግ ነው እያወራን ነው፣ የሚነጠጥ ወሬ እሷ ምንም አትልም፣ ምንም አትልም። እሷም እንደዚያ ነው የምወደው እሷ ስለተዋት

እኔ ራሴን እየታዘብኩት ሰው የራሱን ኑሮ ትቶ በሰው ኑሮ እንዲህ መጨናነቅ፣ ሀያ አራት ሰዓት እዛ ላይ ፎከስ ማድረግ፣ አረ እንደው ምን ይሻለናል? ያንን ሀብል አርጎላ ሲሄድ በቃ እንደዛ ደብሮ አክዳ፣ እንዴት ሆነ ይሆን ምናምን ስንል ስንጨነቅ

መስቀል ነው። እሱም ይሰጣል። ስሟን ነው ወንድ ስሟን ነው ሁልጊዜ ታደርገው ነበር። የእሱን ሁልጊዜ ነበር። አሁን በቅርብ ነው የወጣዩ። አሁን ልደቷ ላይ ወርቅ ያደርጋታል ድጋሜ ትልቁ ወርቅ ያደርጋታል። ምንም ያድርግላት። ምንም አንድ ነገር ልንገራቸው፣ ጥቁር ክር የሚሰርላት እኛ ጥቁር ክርም የሚሰርላት በስ አንድ ላይ ብ ሆኑ ምንም ምንም ያድርግላት እኔ ወላሂ እሱ ምን እንደው ቆንጆ ሴት ይዞ ቢመጣ ቆንጆ ሴት እንኳን ይዞ ቢመጣ የማይታየኝ ነገር። ኧረ እኔ እንደው ወደ አዳትኝማ የማሀም ፕሮፋይል እያደረግሽው ትእዛሽኝእና ልንገርሽ ማይ

እንዴ ጉራ ነው ምን አይፋይሱም። እኔ ግን በነገራችን ላይ ይሄ መለጣጠፍ ነገር አልወድም። ወግ ነው ነው እኔም አልወድም ግን የሰው ባህሪ ሆነ መሰለኛ ሆኖ ላይፋ የሰው ሆነ ይሄና መሰለሽ መታ ያለብሻ አንድ መስለሽ አንድ ነገር ልንገራችሁ ግን እኛን ይሄንን ነገር ያመጣ ነው። ምክንያቱም በደህና ሰዓት ይመጡ በደንብ አናየላቸውም። እኔ እያየሁት ነው እኮ እኔ ብሩኬ ወደ አዲስ አበባ ይሄዱ ለታከ እናቱ ጋር ሀይሜ ጋር ያመሰይ ቪዲዮ ሰርቶ ወጪ አውጥቶ ነው እንግዲህ ያ በሀያ አራት ሰዓት ውስጥ መቶ ሀምሳ እንኳን አልሞላም ነበረ። አሁን እኮ ሀያ አራት ሰዓት አይሞላም ሁለት መቶ ይሞላል። አዎ ወላሂ ላይኩ እራሱ ሀያ አራት ሰዓት አስር ሺህ አስር ሺህ ብቻ ነው የሆነ

አላየንም ብትሉ ይሻላል እንጂ ፋጥሟ አላየችም፣ እንደዚያ ታሻሻዋለች። እኔ እንደውም ሌላ ሰው መስላት ነበር። በኋላ ያልኳት አንድ ነገር ልንገራችሁ። ቪዲዮ አሰራር በጣም የሚያስጠላው የነፎአድ ነው። ዛሬ ፍቅር ጥያቄ አቀረበ። ዛሬ ነገን አብረን እንሆናለን። ዛሬ አዲስ ህይወት ልንጀምር ነው። ዛሬ ተሌላ ሲያጋመጡ እንዲሁ ቀረብ

አይ፣ ንሽ ነ ስሙኝ፣ ስሙኝ አንድ ጊዜ በጣም እሷ መታች። መቼ ነው ታውቃለህ? እሱ መጠጥ ይዞ ስመጣ ቀን በጣም ነው የመታች እሷም አዎ ደግሞ እኮ መታ ደግሞ በኋላ ትታረቁ ሳምንት